ምግባሩ የቀና ሆኖይ ደጊም እንደ ግበ ተበበ ሞገስ እስከ ሽምግልናው ክርስቶስን ይልበስ። መልካም ልደት ይሁን። መልካም ክርስትና፣ ርቱዐ ሃይማኖት ምግባሩ የቀና! ሆይ ደግም እንደግበት በበሙገስ እስከ ሽምግልናው ክርስቶስን ይልስ። እንደምን ዋላችሁ እንኳን አደረሳችሁ። ዛሬ የጊሸኗ ማርያም ነች አይደል? እንኳን አደረሳችሁ፣ እንኳን አብሮ አደረሰን። ዛሬ ደግሞ በዚህ ቀን ልደቷን የምታከብር እህት አለችን። ወለተ ሰማዓት ትባላለች። ወይም ደግሞ ባለሙያዊ ስሟ ቃል ኪዳን ወንድሙ እንኳን ተወለድሽ በሏት። እስኪ ወለተ ሰማት እንኳን ተወለድሽ። እንግዲህ ልደት ስናከብር፣ ዝክር ስናከብር፣ ዝክር ስናከብር የሚያግዙን ቤተሰቦች አሉ አይደለ? እነሱ ቤተሰቦች ዛሬም እያዩ ነው ያሉትና እነሱ ይሄንን ልደት እንዲደረግ የሚያደርጉ እነፍሬ እነልዑል ሌሎችም ስማቸውን ያልጠራሁት እነምኞት እዚህ ጋ ያለችው እነወለተ ሰማት ሌላም ስማቸውን ያልጠራሁት ሊኖር ይችላል። በጣም ይቅርታ። እነሱንም ሁሉንም አድርጋችሁ እኛም ብለው ልደትም ሲሆን ዝክርም ሲኖር እኛም ብለው ወደኛ ስለሚመጡ አመስግኑልኝ እስቲ። ማርያም ትስጥልን። አዎ ማርያም ትስጥልን። እንግዲህ ወለተ ሰማት መልካም ልደት። አቶ ተፈራ ይመርቃሉ። ጋሽ ያዝን ደግሞ በጸሎትና በምርቃት አድርገው ያሳርጉና ቀጥታ ወደ ምሳው እንሄዳለን ማለት ነው። እንደምን አደራችሁ፣ እንደምን አረፈዳችሁ። እግዚአብሔር አምላክ የተመሰገነ ይሁን። በዛሬው ዕለት መቤታችን የምትከበርበት በዓል ነው፣ ትልቅ በዓል ነው። በዚሁም ደግሞ አማካኝነት ያው ልደት እግዚአብሔር ብሎ እንግዲህ ወለተ ሰማይ ምሳ በሰውኛ በጎ አድራጎት አማካኝነት አቅርባ ልናለች ያልታሰበ ሳ ይስጥልን። እግዚአብሔር አምላክ የማያልቅ ሀብት ይስጥልን፣ የማያልቅ እድሜ ይስጥልን። ክርስቶስ አለው በስጋ አለው በነብስ ይበልልን። እመቤታችን እቅፍ ድግፍ አድራጋ ከአመት አመቱ ከወሮሮ እመቤታችን ታድርስልን። የሰጠችውንም እግዚአብሔር አምላክ በሰማይ ቤት ይቁጠርላት ብዙ መዲያንን በዛሬው ቀን መግባለች መግባልናለችና፣ እመቤታችን የማይታጠፍ የማይ የማይጠፋ በሰማይ ቤት የሚመዘገብ ሀብት አድርግላት፣ አሜን። እድሜዋን ጤናዋን ይስጣት፣ አሜን። ከዚህ በተረፈ እንግዲህ እመቤታችን ትምላለች፣ አሜን። እመቤታችን ትምላለች። በስመ አብ ወዶ መንፈስ ቅዱስ አሐዱ አምላክ በቅዱስ ላሴ ዛህመድ

በሰላም ነው አለች የግሸኗ ማርያም፣ በሰላም ታሳድረን ማቶን በትቅስ ውታሁን መምረት ትመልስልን ተልጇ ተወዳጇ ይቅርታል ለምና እግዚአብሔር አምላክ ይቅር እንደሚለን ታደርግልን መቤታችን በሰማይ በሰማይ መንግሥተ ሰማያትን በመሬት ምቾቱን ትስጥን መሬታችን በረጀት በበረከት ትጠብቅልን ወለተሰማይትን እግዚአብሔር አምላክ ሽበክንቡ ሽባክናፉ ባለችበት

ስራ ገበተዋን አስተካክሎ አማርቶ ሰጥቶ የዋለችበትን ወድቅ ያደረችበትን ፍጥረት አድርጎ ወልዳ ትሳምልን። ዘሯን ያብዛልን ዘሯን ያብዛልን። እግዚአብሔር አምላክ ይጠብቅልን። ረድቱ በረከቱ ከዚህ ከአዳራሽ አይለቅብን። ረድቱ በረከቱ ከያረር ትከሻ አይውረድብን። ያሬድን እግዚአብሔር አምላክ በሰላም አውሎ በሰላም ያግባልን። በየሰዓቱ በየጊዜያቱ ጠባቂ መልአክ ተጎኑ ያቁምልን። ሁልጊዜ በሀሳብ ነውና ሳብ ተሸክሞ ነውና ያለ ሰጥቶ ያጽድቅልን። ለብሶ ያድምቅልን። እግዚአብሔር ብሩ ቅዱስ ያድግልን። አንተን ያቆይልን። እግዚአብሔር አምላክ ትዳርክን አሟልቶ የሚያጨቀጭቀውን የሚያነጣርከውን ማር ወተት የሆነውን ትዳር ሰጥቶ የዋልክበትን ወርቅ ያደርግበትን ፍጥረት አድርጎ ወልደት ሳምል ዘር ይብዛል ከመሬት አሸዋ ከሰማይ ኮከብ ዘርክን ያብዛው፣ ዘርክን ያብዛው። እግዚአብሔር ባልክልን እግዚአብሔር ከዛ አቤቱ እናመሰግናለን፣ አቤቱ እናከብርሃለን፣ አቤቱ ቅዱስም እናመሰግናለን። ጉልበት ሁሉ ይሰግድልን፣ አቤቱን ሰግኛለሁ። አንድ አንደበት ሁሉ ላንተ ይገዛል። ያምላቆች ሁሉ የጌቶ የጌታ ንጉስ ወይ ንጉስ የስጋችን የነፍሳችን ፈጣሪ አንተነህና እግዚአብሔር አምላክ የስጋችን የነፍሳችን ፈጣሪ አንተ ነህ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅህ እንዳስተማረን እንጠራሃለን። በሰማይ ለምትኖር ይደገስ መንግስት ስጣ በቃ በሰማይ ሆነ

እንደዚሁ አክብራ መታልናለች እና መልካም ልደት፣ እርሜና ጤና ይስጥልን።

መልካም ልደት ይሁን መልካም ክርስትና ርቱ አሃይማኖት ምግባሩ የቀና ሆኖይ ደጊም ደግ በጥበበ ሞገስ እስከ ሽምግልናው ክርስቶስን ይልበት ሰባት አብራክ ለስስ ከናደም ተከፍሎ አራያ ስላሴ በአርባ ቀን ተስሎ ከማየፀን ክርታስ ወደ